በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች፣ የድንግል ማርያም ያስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማዕሰቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያደርግላችሁ፣ የሚታገላችሁን ይጣልላችሁ አለው በስጋ አለው በነፍስ እያለ ዋስጠበቃ ይሆናችሁ። የተዋህዶ ልጆች በልዩ ልዩ ጭንቀትና መከራ ሀዘር ውስጥ ያላችሁ ጤና አታችሁ በረከት አታችሁ በባዕድ ሀገር እየኖራችሁ በረከታችሁ የተበላሸባችሁ በረከት ያጣችሁ በመስሪያ ቤታችሁ በልዩ ልዩ ቦታና ሁኔታ ሆናችሁ በመከራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ አምደው ቅዱስ ሚካኤል ቃል ኪዳኑን በእናንተ ላይ ገልጾ ለምስክርነት ያበቃችሁ ዘንድ እናንተም ወደ እርሱ ቀርባችሁ ትማጸኑ ዘንድ ይፍቀድላችሁ፣ ይፍቀድልን። እንደተለመደው እንግዲህ ድንቅ ድንቅ ምስክርነት እየተሰጠ ይገኛል። ጆሮ ያለው ቢኖር፣ መስማትን የሚወድ ቢኖር፣ ሁል ጊዜ ስለ አምደው ቅዱስ ሚካኤል ድንቅ ድንቅ ምስክርነት ሳይመሰከር ውሎ አያድርም። ያላደረገው የለም። ያልተመሰከረው ግን ያልተመሰከረለት በጣም ብዙ ነገር አለ እንጂ። ዛሬ ይዤላችሁ የቀረብኩት የአንዲት እህታችን ምስክርነት ነው። ይቺ እህታችን አስካለ ማርያም ትባላለች። በአውሮፓ ሀገር የምትኖር ስትሆን ለረጅም ዓመታት ለብዙ ዓመታት በዛ ሀገር በስደቱ ዓለም ስትኖር መከራ፣ ስቃይ፣ ችግር፣ ብዙ ውጣ ውረድ ፈተና አሳልፋ ዛሬ ላይ ደርሳለች ማለት ነው። እና ከቤተሰብም ጋር አያስማማትም፣ ቤተሰቦቿም እንደዛው ነው። ስልክ ደውዬ ሳወራ አንግባባም፣ በአንድ ቋንቋ እያወራን አንግባባም፣ አንደማመጥም፣ እንጣላለን፣ እንረጋገማለን፣ እንዘላለፋለን። ነገር ግን ስልኩን ከዘጋውትኝ በኋላ ደግሞ አለቅሳለሁኝ ስልኩን ከዘጋሁት በኋላ እረጋጋና ምን ሁኜ ነው፣ እነሱስ ምን ሆነው ነው የማይረዱኝ ብዬ አለቅሳለሁ። ብኛል አዝናለሁኛል። እኔ የምኖርበት ቦታ ላይ ስራ የለኝም። እኔን በ በማንነቴ ሰውነቴን የሚያኖር አቅም የለኝም ማለት ተዘግቶብኛል። ሁሉ ነገር ተዘግቶብኛል። ወረቀት ተበላሽቶብኛል። አእምሮ ጭንቀት ይዞኛል። ማንም አይረዳኝም፣ ማንም አይረዳኝም። እንዳይረዱኝም እንዳይረዱኝም አድርጎኛል። ላይ ላይ ያለው አንድ የሆነ ክፉ መንፈስ አለ በህይወቴ እንዳለ የታሰርኩበት ነገር እንዳለ ይገባኛል። ግን ምን ላድርግ? እንዴት ልውጣ? ያለውበት ቦታ ጸበል የለም፣ መስቀል የለም፣ ቤተክርስቲያን የለም፣ ቅዱስ ሥጋው ክቡር ደግሞ የለም። ያለው የሚታየው የሉሲፈር ስራና አሰራሩ ብቻና ብቻ ነው። በዚህ ጉዳቱና ክፋቱ ሊበረታብኝ ይችላል እና በቃ እናደዳለሁ፣ አለቅሳለሁ። በቀን ሶስት አራት ጊዜ ይቀይረኛል። ከራሴ ጋር እጣላለሁ። ራስሽን አጥፊ ይለኛል፣ ይጨንቀኛል። ሰው ማየት አልፈልግም። ካየውም ደግሞ እንድጣላ ያደርገኛል። በውሃ ቀጠነ ሰዎች እኔን ማየት የማይፈልጉ ሁለት እግር ያላቸው ሁሉ ማየት አይፈልጉም። ምን ይላል? እኔም እንደዛው። ለምንድን ነው ምን አይታቸውብኝ ነው ምን አድርጊያቸው ነው? አፈጣለሁኝ፣ እጣላለሁኝ፣ እጨጋጨጋለሁኝ ገብቼ ደግሞ ለምንድን ነው እንደዚህ መሆነው? ምንድን ነው እኔ ላይ ያለው? ጌታ ሆይ ለምን አትጎበኘኝም? ለምን አትመለከተኝም ብዬ አለቅሳለሁኝ፣ እናደዳለሁ፣ በሳጫለሁ። በዛን ጊዜ በዛን ሰዓት ሰውነቴን በስለት ትቆርጣለሁኛአለች እና ሰውነቷ በሙሉ ተከታትፏል። ጤናማ የሆነ ሰውነት የላትም። ሰውነቷ በሙሉ በየቀኑ እየቆረጠች ደሟን እያፈሰሰች፣ ወይም ደሟን እያፈሰሰ ይህ እርኩስ መንፈስ አጋንንት ከአያት ከቅድመ አያት የመጣ ደም ሲገበርለት በደም ተሳስሮ የነበረ መንፈስ የደም ቃል ኪዳን ገብተውለት በደም ቃል የገቡለት አያት ቅድመ አያቶቻችን ደም ሲያፈሱለት የነበረ ያ መንፈስ አሁን እነሱን ነፍሳቸውን ወደ ሲኦል ስጋቸውን ወደ መቃብር አውርዶ፣ ጥፋቱና ከፋቱ ግን እነሱ ላይ አልቆመም። ትውልዱን አሁንም እያበላሸ ይገኛል ማለት ነው እያመከ ነው ይገኛል። ህልሙን ምኞቱን እንዳ እንዳይኖር እንዳንኖር እያደረገ ይገኛል። ይህ እርኩስ መንፈሳ ጋኔን ማለት ነው። እና ይቺ እህታችን እግዚአብሔር ሲረዳት ይህንን ቪዲዮ አየች፣ ተመለከተች በተቀመጠው አድራሻ ደወለች። ያለውን ነገር ስትነግረኝ አመዳው አመደው ቅዱስ ሚካኤል ስራውን ሰራ። ተማጸንኩትኝ አምደው ቅዱስ ሚካኤል ምስክርነት እየሰማሁኝ ነው። ለእኔስ መቼ ነው ደርሰህልኝ፣ የምመሰክረው ባክህን ድረስልኝ እያልኩኝ ተማጸንኩኝ። ስለትም ተሳልኩኝ፣ ብጻት አደረግኩኛል። ከዛን በኋላ ደወለች ያለውን ነገር ነገረችኝ። እግዚአብሔር የተመሰገነ ይሁን። አምደው ቅዱስ ሚካኤል ቃል ኪዳኑን በእሷ ላይ ገለጸ። መንፈሱ ተያዘ ማለት ነው መንፈሱ ተያዘ። ሲለፈልፍ ሲናገር ግን ብዙ ትውልድ አስቆጥሮ እንደመጣ ዘራቸውንም እንደጨረሰ ደም እየተገበረለት እንደለመደ፣ ለዛም እሷ ስለማትገብርልኝ ስለማታቀኝም እኔ ግን ዘሬ ስለሆነች አለቃትምና ግብሬንም ደግሞ በራሷ በእጇ የራሷን ደም እንድትገብርልኝ አደረኩኝ። በየቀኑ ደሟን አፈሳለሁ ደማን ጠጣሉ ይላል። የሚገርማቸው ነገር የሚገርማቸው ነገር ማለት እስቲል ነው አለ ደማን ከወርሃዊ ልማዷ ላይ ወይም ደግሞ የወር አበባ እሷራ እሱን ራሱ ግብሪ ያደርገዋል። እና ልክ የወርሃዊ ልማድ ከመድረሱ በፊት ልጅቷ በጣም ትታመማለች፣ ያስጨንቃታል፣ ይቆርጣታል ያለ ጊዜው ያመጣባታል። ሲመጣም እንደዚሁ በመከራና በስቃይ በጭንቀት ነው። ያ ምንድነው የአይነጥላ ሆኖ እንዳታገባ ያደረጋት አግብቷት እኔ አግብቻታለሁ፣ ያለ ዘመኗን በሙሉ እኔ ነኝ ስጫወተበት የነበርኩት። ኛ ማን ነው ወንዱ ያስለቅቀኝ አለ። አያችሁ፣ ቅዱስ ሚካኤል ግን ሲይዘው ስሙ ሲጠራበት ተሽመድምዶ፣ ተጥመልምሎ፣ ቃል ገብቶ ተንበርክቶ ማለት ገና የሚያወጣው ሚስጥር ስላለ ቀነ ቀጠሮ ተሰጥቶታል። የተዋህዶ ልጆች እናንተም ከበረታችሁ፣ እናንተም ከተማጸናችሁ ቅዱስ ሚካኤል ፈጥኖ ይደርሰላችኋል። ከእሷ ላይ ብቻ ሳይሆን ከቤተሰቧ ላይ ተነቅሎ እንዲወጣ ቃል ገብቷል ማለት በማን በአምደው በቅዱስ ሚካኤል ስም ይሄ ነው። እና ደም የለመደ እርኩስ መንፈስ ዛሬም ህይወታችንን እያበላሸ ከሰው ጋር የሚያጣላችሁ ከትዳር አጋር ጋር የሚያጣላ፣ የሚያጨቃጭቅ፣ የሚያለያይ፣ የሚያደባድም፣ ደም የሚያፋስስ ይህ እርኩስ መንፈስ አጋንንት ነው። እኔ አንድ በቅርብ የማውቃቸው በጣም በዙሪያ ብዙ ሰዎች አሉ። እንግዲህ ከብዙ ሰው ጋር ትተዋወቃላችሁ እና ነገሮችን በማስተዋልና በጥልቅ ስትመለከቷቸው አጋንንት ምን ያህል ስር እንደሰደደ ሰዎች በማይነቁበት መንገድና ሲስተም ምን ያህል ሰውን እያጠመደ እንዳለ ትረዳላችሁ። ትንሽ ወደ መንፈሳዊ ነገር ጠለቅ ብላችሁ ስትመለከቱ የመናፍስቱን አሰራር ማየት ስትችሉ፣ መስማት ማየት ስትጀምሩ ብዙ ነገሮች በዙሪያችሁ ያለና በሕይወታችሁ ያለ በሌላም ሰው ላይ ያለው እርኩስ መንፈስ በውስጣችን ወይም በውስጣቸው ሆኖ የሚያንፀባርቀውን የሚሰራውን ስራ ማየት ትጀምራላችሁ። አያቸ አእምሯችሁ መከፈት ይጀምራል። አሀ ማለት ትጀምራላችሁ። እና እኔም በዙሪያ በጣም ብዙ ሰዎች አውቃለሁኝ። እና ድንገት ተነስቶ በቃ ደም ካላፈሰስኩኝ ብለው የሚነሱ ሰዎች አሉ። እኔ አንድ ልጅ አለ በቅርብ የማውቀው ማለት ነው፣ በቅርብ የማውቀው እና ከሰው ጋር ያጣለዋል ያጨቃጭቀዋል ያጣለዋል። ደም በሆነ ባልሆነ ምክንያት ነው የሚፈሰው፣ እና ያ ደም ድንጋይ መቶት ሊሆን ይችላል፣ ከሰው ጋር ተጣልቶ ሊሆን ይችላል። ደሙ ሲፈስ ደሙን ይጠጠዋል። ራሱ አያችሁ፣ ዳኔ ይዘገነነኛል። ይሄ ለምንድን ነው እንደዚህ የምታደርገው? ምን ማለት ነው ይሄ ምስለው? በቃ ወንድ ልጅ አይደለ እንዴ ደም እንዴት ፈሶ ይቀራል እና እኔ ደም እንዲፈሳል አልፈቅድም? ለካ እኔ አልገባኝ ምንጭ፣ እሱ ላይ ያለው መንፈስ በሆነ ባልሆነው እያጨጋጨቀ በቃ ወይ እሱ ሲደማ ወይ ሌላ ሰው ሲያደማ ነው መንፈሱ ምን የሚለው የሚረጋጋው ልጁን ወደ ራሱ የሚመልሰው። በጣም እኔ ይገረመኝ። አሁን እኮ ነው የሚገባኝ። በቃ አሁን እኮ ነው የምንረዳው። እናንተ ካልተገለጸላችሁ እኮ ከባድ እኮ ነው፣ በጣም ከባድ ነው። እግዚአብሔር እንደው ጥበብን ምስጢርን ይግለጽልን ብላችሁ ጸልዩ። ጥበብን ምስጢርን ማስተዋልን ያድልን ይግለጽልን። እና እንደዚሁ ደግሞ አንድ በቅርብ ማውቃት ሴት ከባሏ ጋር ሁልጊዜ ይጣላሉና በጣም ይጣላሉ፣ ይጨቃጨቃሉ፣ ምናምን። ምንድን ነው ያደረገችው? ሲጨቃጨቁ አንድ ቀን ምንድን ነው ያለችው? ባልዮ እንዳላት አንቺ ሴት ስነ ስርዓት ይኑርሽ፣ ደሜን አታፍዩ አላት። አያችሁ ሰይጣኔን አታምጪው አላት። ደሜን አታፍዩ፣ ሰይጣኔን አታምጪው። አያችሁ ደማችሁ ይፈላል፣ ደማችሁ ይሞቃል፣ ሆት ትሆናላችሁ። እንግዲህ አስቢ፣ አስቡት እንግዲህ የተዋህዶ ሰይጣኔን ሰይጣኔን አታምጪው፣ መታሻለሁ፣ ትዕግስቴን ጨርሰሽዋል ምናምን ሲላት፣ እመታሻለሁ ሲላት፣ ምታኛ፣ ምታኝ ምናምን ብላ የተቀመጠችበትን ወንበር ወይም ዱካ አንስታ ሰጠችው እና ምታኝ፣ ካመታኝስ ወንድን ምታኝ አለ። ምታኝ፣ እስኪ ተቀበላትና አናቷን አለ። ተመልከቱ። ምክንያቱም ይሄኛው ሰይጣኔን አታምጪው፣ ደሜን አታፊ፣ ትግስቴን ጨርሰሽዋል። እሷም ደግሞ እስኪ ወንድነ ምታኝ፣ እንካ ልብ ካለ እስኪ ምታኝ ብላ የተቀመጠችበትን ኩርሲ ወይም ወንበር የእንጨት ወንበር ሰጠችው፣ አንስቶ መሀል አናቷ ከዛ። ልክ ደሟ ሲፈስ እንደዛ የሚያደርገው ማን ነው? መንፈሱ ነው። ምክንያቱም የጸሎት ሕይወት ከሌለ አስቸጋሪ ነው። እሱ የማይጸልይ እሷም የማትጸልይ ከሆነ እንደው ነካ ነካ እንደው ለብ ለብ አድርጋችሁ ስትተውት እሱ ቁጣውን እያዘነበባቸው ይመጣል ማለት ነው። ምክንያቱም አንዳንድ ሰው መስገድ እየቻለ መስገድ አይፈልግም። መቁጠሪያ መቀጥቀጥ እየቻለ መቁጠሪያ መቀጥቀጥ አይችልም አይፈልግም፣ ደግሞ ዝም ብሎ ደግሞ መዳንም የሚፈልጋል ሳይሰግድ ሳይጸልይ። አያችሁ፣ እና ይሄ መንፈስ ደሟን ከጠጣ በኋላ ወደ ራሷ ከመክስፈት መለሳት እና ወይኔ ድሌ እናቴ እሞትኩልሽ ዛሬ ብላ እሪ ማለት ጀመረች ማለት ነው። እንደ ሰው ሰውኛ ስታስቡት ማን ነው ጥፋተኛ? እንደ ሰው ሰወኛ አሁን አይውላችሁ አይጋረድባሉ አይጋረድባችሁ ምን ያህል ረቂቅ እንደሆነ አሁን እሱ አይታይም በመንፈሳዊ መነጽር መንፈሳዊ ሕይወት ከሌለን መንፈሳዊ አመለካከት ከሌለን መንፈስን እርኩስ መንፈስን ላልተረዳው ሰው በጣም ከባድ ነው። በጣም ከባድ ነው። እናንተ ውስጥ ሆኖ ሰው ልጅ ላይ ሆኖ የእናንተን አንደበት ተጠቅሙ፣ የእናንተን አእምሮ ተጠቅሙ፣ የእናንተን እጅ ተጠቅሙ፣ የሰዎችን ማንነት ተጠቅሙ፣ ስራውን የሚፈልገው ወደሚፈልገው አቅጣጫ ስራ ይሰራል ማለት ነው። እናንተ ምንድናችሁ? ልክ ተሳቢ ትሆናላችሁ ወይም መኪና ትሆናላችሁ ማለት ነው። ባዶ ትሆናላችሁ፣ መኪናው ይላችሁ። የሚንቀሳቀሰው ሹፌሩ ነው የሚያንቀሳቀሰው። የሚያንቀሳቀሰው ሞቶሩና ሞሶሩና ሾፌሩ ሹፌሩ ሾፌሩ ያስነሳዋል ወደም ወደሚፈልገው አቅጣጫ ምን ያደርገዋል ማለት ነው፣ ይነደዋል ማለት ነው። ይነደዋል። አሁን እርኩስ መንፈሳ ጋርን እኛን ተጠቅሞ እኛ ውስጥ ሆኖ ወደሚፈልገው አቅጣጫ እሱ ወደሚፈልገን መንገድ ጎዳና እንድንሄድ የሚያደርገን እሱ ነው። እኛ ግን አናውቀው፣ እኛ ግን አልተረዳውም። ይህንን ማወቅ እና መረዳት የምንችለው መንፈሳዊ ህይወታችን የጎለመሰ ሲሆን ነው። ንስሐ ገብተን መስገድ ስንጀምር፣ በመቁጠሪያ መቀጥቀጥ ስንጀምር ህይወታችን ጨለማ ውስጥ አደጋ ውስጥ እንደሆነ ፈንጅ ወረዳ ውስጥ እንደሆነ ማየትና መረዳት እንችላለን። ያለበለዛ ግን በውሃ ቀጠነ ጀግንነት ጀግና እንደሆናችሁ እያሳስባችሁ ስሙኝ ሰሙኝ ጀግና እንደሆናችሁ አድርጎ ያሳስባችኋል። ደም እንድታፈሱ ያደርጋችኋል። አያችሁ። እኔ ያልኩት ይሁን ካልሆነ ገልሃለሁ ገልሻለሁ የሚል በጣም ብዙ ነው። ይሄ ደም የለመደ መንፈስ ሲገበርለት የነበረ አጋርን በአንድም በሌላም ትውልዱን ወጥመድ ውስጥ ከቶት ይገኛል። አያችሁ ይቺ እህታችንም መነሻችን የሆነችው አስካለ ማርያም ዛሬ ያ መንፈሱ ታስሮላት ተይዞላት ቀነ ቀጠሮ ተሰጥቶታል። ምንድን ነው ያለችው? ይህንን ምስክርነት እኔ ምስክርነት ሰምቼ ነው ወደ አንተ የደወልኩት። በተቀመጠው አድራሻ ደወልኩኝ። ቅዱስ ሚካኤልም ሰዎች ላይ አድሩ ረዳኝ፣ አገዘኝ። አያችሁ አንተ ላይ አድሩ ስራውን ሰራ። አንተ ነገ መልእክቱን እንድታስተላልፍ አደረግ። ቅዱስ ሚካኤል ዋናውን ስራ ሰራ እና እኔን የሰማ እኔን የጎበኘ ቅዱስ ሚካኤል እናንተንም ይጎብኛችሁ ብጻሜንም እንዲያሳምርልኝ ከኔ ብቻ ሳይሆን ከቤተሰቤ እንዲነቀልልኝ በጸሎታችሁ አስቡኝ። ምስክርነቱን ባንተ አንደበት መስክርልኝ ስጥልኝ ብላ ይሄንን ምስክርነት እንግዲህ ይጀላችሁ ቀርብ ያለውኝ ማለት ነው። ሌላው ወደ አመደው ቅዱስ ሚካኤል ገዳም ለመሄድ ቀናቶች ናቸው የቀሩት። ወደዚህ ቦታ መሄድ የምትፈልጉ፣ ምዝገባው ከማለቁ በፊት ተመዝገቡ። እዛ ቦታ ላይ አንድ ስለሆናችሁ ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። ያምደው ቅዱስ ሚካኤል ቃል ኪዳኑ ምንድን ነው? አዲስ ለሆናችሁ ምንጊዜም ጊዜ የማስተላልፈው መልእክት ነው፣ ምክንያቱም ብዙ ሰው ጋር ተደራሽ ስለሚሆን። አዲስ ለሆናችሁ እዛ ቦታ ላይ ጸሎት ስታስደርጉ፣ በመተት የታሰራችሁ፣ በዛር መንፈስ የተያዛችሁ፣ በተለያየ ችግር ውስጥ እንደው ብቻ ግን ህመምም ሊሆን ይችላል፣ ሱስም ሊሆን ይችላል፣ ትዳር ማጣት ሊሆን ይችላል፣ ልጅ አለመውለድ አለመቻል ሊሆን ይችላል፣ ብቻ ግን በህይወቴ ችግር ሆኖ ለምትሉት ሁሉ አምደው ቅዱስ ሚካኤል ፈውስ ይሰጣል። ነው መቋሚያ ስታስጥሉ ጥላታችሁ ይጣላል፣ ይወድቃል። አያቸው ከናንተ ትከሻ ላይ ከናንተ አእምሮ ላይ ይወድቃል፣ ከናንተ ህይወት ላይ ይወድቃል። ቅዱስ ሚካኤል ይጥለዋል፣ ይረግጠዋል። ከሰማይም ከዓለም መላእክት ለይቶ የጣለው ያዋረደው እሱ ስለሆነ አሁንም አምደው ቅዱስ ሚካኤል አመድ ያደርግላችሁ አመድ ያደርግልላችሁ ጥላታችሁን በመተት የታሰራችሁ እዛ ቦታ ላይ ጸሎት ስታስደርጉ መቋሚያ ስታስጥሉ ያ መንፈስ ይያዛል ይታሰራል። መተት ከሆነ በየጊዜው የሚታደስ የሚላክባችሁ ከሆነ ደግሞ ሲያድሱ ሲልኩ ቅዱስ ሚካኤል ወደ ራሳቸው ነው የሚመልሰው። አምደው ቅዱስ ሚካኤል ወደ ራሳቸው ይመልሰዋል። ለናንተ የተላከው ስቃይ፣ ለናንተ የተላከው የሞት መንፈስ ጥላ ወጊ ወደ ራሳቸው ይመለሳል። የሰማችሁ ነው። ወደ ራሳቸው ነው የሚመለሰው። ቅዱስ ሚካኤል በተለያየ መንገድ ታምሩን ይገልጽላቸዋል። ምልክት ይሰጣቸዋል። ለንሳ እንዲመለሱ ማስጠንቀቂያ ይሰጣቸዋል። ይህ ማስጠንቀቂያ ምንድን ነው? ንብረት ካላቸው በንብረታቸው፣ በጤናቸው ይገባል በልጆቻቸው ጤና በማጣት ይገባል። ጤና በማሳጣት ይገባል። ንብረት በማሳጣት ይገስጻቸዋል። ይሄ ቃል ኪዳኑ ነው። ይሄ ጉሰማው ነው። ተመለሱ፣ ተጠንቀቅ እያለ ነው። በህልምም ሊገለጽ ይችላል። ተመለስ ሊለው፣ ተመለሽ ሊላት ይችላል። ያንን እየሰሙ ያንን እየተመለከቱ መመለስ የማይፈልጉ ከሆነ ከክፉ ስራቸው የማይመለሱ ከክፉ ስራቸው ክፉ ስራቸውን የማይተው ከሆነ አይቶ ታግሶ መጨረሻ ላይ ግን በሞት ነው የሚገባው ማለት ነው። ይጠርጋል ያጸዳል ማለት ነው። ስለዚህ የቦታው ቃል ኪዳን ይሄ ነው። የተዋህዶ ልጆች የቻላችሁ ቦታው ላይ ደርሳችሁ ቦታውንም አይታችሁ ምስክርን ሆናችሁ ትመጣላችሁ። ቦታው ላይ መሄድ ማትችሉ ሰዎች ስመክርስትናቸውንና ጸሎት ማስደረግ ያመባችሁን ልካችሁ ቦታው ላይ ጸሎት ማስደረግ ትችላላችሁ። መሄድ ያልቻላችሁ አመደው ቅዱስ ሚካኤል ደጁ ላይ ቦታው ላይ እንደደረሳችሁ አድርጎ ይቆጠርላችኋል። መሄድ እየቻለ ግን መንገድ ስላለው ብቻ የሁለት ሰዓት መንገድ አለው ስለተባለ ብቻ አይ መንገዱ ሩቅ ስለሆነ እናንተ ስትሄዱ ዝም ብላችሁ ይዛችሁ ሄዱ የሚል ከሆነ ይሄ እንደ ልቦናው ነው የሚሰጠው ማለት ነው። እንደ ልቦናው ይከፈለዋል። ስለዚህ መሄድ የምትችሉ ቦታው ላይ ድረሱ፣ ተገኙ፣ መስክሩ። የፈውስ አገልግሎት ይኖረናል፣ በሰዓቱ በጊዜው በእለቱ በቦታው ማለት ነው። አምደው ቅዱስ ሚካኤል ይፍቀድልን፣ የታሰሩትን ይፈታልን ዘንድ የታሰርነውን ይፈታን ዘንድ የተጨነቁትን ከጭንቀታቸው ዋስጠበቃ ሆኖ ከስራታቸው ይፈታቸው ዘንድ አምደው ቅዱስ ሚካኤል ቅዱስ ፍቃዱ ይሆንልን። ዝክሩ ላይ ተሳተፉ። ዝክር አለ እንዘክራለን፣ አሁን ብቻ ሳይሆን ይቀጥላል። ስለዚህ ምንጊዜም የዝክሩ ተሳታፊ መሆን የምትፈልጉ በቋሚነት የዝክሩ ተሳታፊ መሆን የምትፈልጉ ሰዎች ስማችሁን ንገሩኝ፣ መዘግባለሁ፣ በቋሚነት እንዘክራለን። እዛ ቦታ ላይ ያው ብዙ ነገር ያስፈልገዋል። ከውሃ ማጠራቀሚያ ጀምሮ የወጥ መስሪያ ያስፈልጋል፣ ምጣድ ያስፈልጋል። ቀላል አይደለም። ስለዚህ ይህንን አሟልተን ዝክሩ ይቀጥላል። ቃል ኪዳኑን እኛም መሳተፍ እንፈልጋለን፣ በነፍስም በስጋም እንባረክበታለን፣ እርኩስ መንፈስን እናባርርበታለን አለን የምትሉ ሰዎች ካላችሁ ይኸው ኑ አብረን እናገልግል፣ አብረን እንገልገል፣ አብረን እንባረክ፣ አብረን በረከቱ ነፍስ እናደርገው። እንፈስ በረከት፣ እንፈስ ድህነት፣ የተዋህዶ ልጆች ጥቁር መጋረጃችን የሕይወታችንን ያጨለመው ከኛ ይወገድ ይነቀል። የክፋት ስር ይነቀልልን። የጥፋት ስር ይነቀልላችሁ። አምደው ቅዱስ ሚካኤል ይንቀልላችሁ። ኑ ተሳተፉ፣ ኑ ተሳተፉ። የተዋህዶ ልጆች መልእክት ይሄ ነው። ቦታው ላይ መገኘት የምትችሉ ሰዎች እየመሰከራችሁ ትመጣላችሁ፣ እየዳናችሁ ትመጣላችሁ። መነሻችን ህዳር 11 መመለሻችን ህዳር 13 ነው። ያሉን ቀናት ውስን ቀናቶች ስለሆኑ ፈጥናችሁ መሄድ የምትችሉ ሰዎች፣ መባችሁንም መላክ የምትችሉ ሰዎች፣ ዝክሩም ላይ መሳተፍ የምትፈልጉ ሰዎች፣ አዳራሹም ላይ መሳተፍ የምትፈልጉ ሰዎች ከዚህ በፊት እንዳልኩትኝ በር መስኮት ያስፈልገዋል ብያቸዋለሁኝ። እንግዲህ እዚህ ቦታ ላይ ተሳትፎ እንድታደርጉ ይፍቀድላችሁ፣ ይፍቀድልን። በተቀመጠላቸው አድራሻ ማነጋገር ትችላላችሁ። ማነጋገር ትችላላችሁ። ስለማንኛውም ነገር ማነጋገር ትችላላችሁ። እግዚአብሔር አገራችን ኢትዮጵያን ሰላም ያድርግልን፣ እየታመሙትን ይፈውስልን፣ የተጨነቁትንም ሁሉ ከጭንቀታቸው ያስወግድልን። ምስክርነት መስጠት የምትፈልጉ ሰዎች የተደረገላችሁ ምስክርነት መስጠት የምትፈልጉ ሰዎች የደወላቸው መስከረነታችሁን እንደዚሁ መስጠት ትችላላችሁ። ባካለም መገኘትና መስጠት ትችላላችሁ። የተዋህዶ ልጆች ምክንያቱም ተደርጎልን ባን ደግሞ ሌላ ችግር ነው የሚመጣው። ማለትም ክብሩን መግለጽ እኛ ተቸግረን ከጭንቀታችን ከሀዘናችን ከሞት አፋፍ መልሶ ንፉግነት እኮ ነው። ማርያም ዓለም ማለት በጣም ንፉግነት እኮ ነው አለመመስከር መስከር ችግር ነው፣ አደጋ ነው ያልኳችሁ። ክርስቶስ ራሱ በሰው ፊት የመሰከረልኝ ይህን እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ስላለ እናንተ መስክራችሁ እንደ ቅዱስ ሚካኤል ይህንን አደረገልን የቅዱስ ሚካኤል አማላጅነት የመድኃኔዓለም የኢየሱስ ክርስቶስ ቸርነት ከዚህ መከራ ከዚህ ችግር አዳነ ብላችሁ ብትመሰክሩ ትከብሩበታላችሁ ታተርፉበታላችሁ፣ ጸጋ ታገኙበታላችሁ እንጂ አትዋረዱበትም፣ አትከስሩበትም፣ ዋጋም አያስከፍላችሁም፣ ዋጋም አትከፍሉበትም። ስለዚህ መመስከር የምትፈልጉ የተደረገላችሁ ምስክርነታችሁን ስጡ። ሰላም እግዚአብሔር ይብዛላችሁ። ውድ ኢትዮጵያውያንና ኤርትራውያን ፍጹም በሆነው በክርስቶስ ፍቅር ወዳቸዋለሁኝ፣ አከብራቸዋለሁኝ። አሁንም በድጋሚ አመደው ቅዱስ ሚካኤል የሚታገላችሁን በሽታ የሆነባችሁን ደዌ የሆነባችሁን ማጣት ችግር የሆነባችሁን እስራት የሆነባችሁን እርኩስ መንፈስ አጋንንት ያው ያው ድምላችሁ አመደው ቅዱስ ሚካኤል አመድ ያድርግላችሁ። ዘመናችሁን ህይወታችሁን፣ ቀሪ ህይወታችሁን ያስተካክልላችሁ። ቅዱስ ሚካኤል ይጎብኛችሁ። ቅዱስ ሚካኤል ጥላታችሁን ቀጥቅጦ ከእግራችሁ በታች ይጣልላችሁ። ሰላም እግዚአብሔር ይብዛላችሁ። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት ከሁላችንም ጋር ይሁንልን። ፍቅር ለሌለው ፍቅር፣ በረከት ለሌለው በረከት፣ ጤና ለሌለው ጤና፣ ስራ ለሌለው ስራ፣ እንደየልቦናችን መሻትና የጎደለንን ሁሉ መዳን ያለ ኢየሱስ ክርስቶስ መራቸርነቱ የአምደው ቅዱስ ሚካኤል አማላጅነቱ የድንግል ማርያም ምልጃ ቃል ኪዳን የእናቱ ፍቅር በልቦናችን ብዝት፣ ትረፍረፍ፣ ሙልት ይበልልን። ሰላሙን ልኝ። ሰላም እግዚአብሔር ይብዛላቸው።